ሰላም እንደምናላችሁ፣ ክብሯን ተመልካቾቻችን። ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ስለፍትህ የተሰኘው መሰናዶ ተጀምሯል። የዛሬው ርዕሰ ጉዳያችን ወጣቶች በሰላም ግንባታ ላይ ያላቸው ሚና ይሰኛል። በዚህ ጉዳይ ላይ ደግሞ ሀሳባቸውን እንዲያጋሩን እንግዶች ጋብዘናል። እንግዶቼ አላዛር ዘላለም ኢምፓወሪንግ ኔክስት ጄኔሬሽን ዋና ስራ አስኪያጅ እንዲሁም ደግሞ አርዕስት አብይ ምክትል ስራ አስኪያጅ ናቸው። እንግዶቼ ለቃለ መጠይቁ ፍቃደኛ ስለሆናችሁ ከልብ አመሰግናለሁ። መልካም። እስኪ ወደ መጀመሪያው ጥያቄ እንለፍ። የእናንተ ድርጅት የሆነው ሀገር በቀል ንጮ የሆነው ኢምፓወሪንግ ኔክስት ጄኔሬሽን። በወጣቶች የኢኮኖሚ ተጠቃሚነት፣ በጎ ፍቃደኝነት እንዲሁም ደግሞ በሰላም ግንባታ ላይ ይሰራል። እንደው በተለይ ከሰላም ግንባታ አንጻር የምትሰሩትን ስራ እናንሳ እስኪ። ሰላም ላይ እንግዲህ ብዙ አፕሮቾችን ተጠቅመን እንሰራለን። የአዌርነስ ክርኤት የማድረግ የሰላምን ቫሊዩ ለወጣቶች ለወጣቱ ማህበረሰብ የማሳወቅ ስራ ሰላም ምን ያህል ኢምፖርተንት እንደሆነ አዌርነስ ክሬት ማድረግ በማህበራዊ ሚዲያን በመጠቀም እንደገና በፕሮጀክቶቻችን በኩል የአዌርነስ ስራ የግንዛቤ ስራ እንሰራለን። ምንድነው የኤስቢሲ የሚባለው ሶሻል ቢሄቨራል ቼንጅ በሰላም አስፈላጊነት ጉዳይ ሶሻል ቢሄቨራል ቼንጅ በኮሚኒቲ ውስጥ ለማምጣት እንሰራለን። ከዛ ባለፈ የውትውታን የሚባለው የአድቮኬሲ ስራ እንሰራለን። አድቮኬት ማድረግ ስለሰላም ድምጽ መሆን ስለ ሰላም ስቴክሆልደሮች ባለድርሻ አካላት እንዲሳተፉ፣ በዋናነት ደግሞ ምናልባት ቀጣይ መነከዋለን ብዬ አስባለሁ። የዚህም ፕሮግራም አላማ ስለሆነ የወጣቶችን ተሳትፎ ስለመጨመር አድቮኬት እናደርጋለን። ከዛ ባለፈ ፕሮጀክቶችን ኢምፕሊመንት እናደርጋለን። በተለያዩ የኢትዮጵያ ኤሪያዎች ላይ በሰላም ጉዳይ ያሉ ፕሮጀክቶችን ኢምፕሊመንት እናደርጋለን። እነዛ እውቀትን ስለመስጠት ኖሌጅ ስኪል እና አቲቲዩድ በመስጠት የሚሰጡ ፕሮጀክቶችን እንሰራለን። ፒስ ሻምፒዮኖችን ሪኮግናይዝ እናደርጋለን። የተለያዩ ኢኖቬቲቭ የሆነ ፕሮች ተጠቅመን ወጣቶች ፍሮንት ላይን ላይ ፊት ለፊት እንዲመጡ በሰላም ግንባታ ሂደት ውስጥ ፊት ለፊት እንዲመጡ የሚያደርጉ ፕሮጀክቶችን ኢምፕሊመንት እናደርጋለን። ትሬኒንጎችን ፕሮቫይድ እናደርጋለን። ትሬኒንጎችን ግጭት አፈታት ላይ እና ፒስ ቢልዲንግ ላይ ማለት ነው። ስፔሻሊ ጋምቤላ ላይ እስካሁን ወደ አራተኛ ዓመታችንን ይዘናል ማለት ነው። የቆየ ፕሮጀክት አለን። በተረፈ የተለያዩ ዩዝ ዲያሎጎችን እናደርጋለን። ዩዝ ዲያሎጎች ምንድን ነው? ችግሩ ራሱ ዩዝ ራሱ ወጣቱ መጥቶ ችግሩ ከምን የመነጨ ነው፣ ከዛ ደግሞ ሶሉሽኑ ምን ሊሆን ይችላል የሚለውን ከብዙዎች ጋር የምክክር መድረክ እናደርጋለን ማለት ነው። ዋናው እንትናችን ደግሞ ትሬኒንግ ፕሮቫይድ ከማድረግ ያለፈ ወጣቶች ተገናኝተው ዲስከስ እንዲያደርጉ ዲቤት እንዲያደርጉ ፕላትፎርሙን መፍጠር ነው። እንደ ኤምዲ ሶ ሳተርዴ ክለብ የሚባል ፎርማት አለን። እዛ ላይ ወጣቶች እየተገናኙ ሀሳቦችን ያንሸራሸራሉ፣ አይዲያዎችን ክሬት ያደርጋሉ። እሱም አንደኛው መንገዳችን ነው ማለት ነው። ከሰላም ግንባታና ከግጭት አፈታት ጋር ተያይዞ በምትሰሯቸው ስራዎች እንደ በተጨባጭ ያመጣችሁት ለውጥ ካለ እስኪ እንደ ሲቪል ሶሳይቲ እኛ አንዱ ኢምፓክታችን ግንዛቤ ይፈጥረናል ብለን እናስባለን። ወጣቶች ላይ ግንዛቤ አስተሳሰባቸውን ኢንፍሉዌንስ አድርጓል። በሰላም ጉዳይ ኢንፍሉዌንስ አድርጓል። ለምሳሌ ጋምቤላ ላይ እኛ ለመጀመሪያ ጊዜ ሄደን ፕሮጀክት ስንሰራ የዛሬ አራት ዓመት ገደማ ባሉት በጋምቤላ ነዋሪዎች መካከል በተለይ በተወሰኑ እንትኖች መካከል አብረው አንድ ላይ ቁጭ ብለው ኢኮኖሚክ ኢምፓወርመንት ትሬኒንግ እንኳን መውሰድ አይችሉም ነበር። በዚህ ግዴታ ሆኖብን ጠዋትና ከሰዓት እንከፍል ነበር። ከተገናኙ ይጋጫሉ ወደሆነ ነገር ይገባል፣ ሪስክ ተብሎ ተይዞ ፕሮጀክት ላይ እሱን ሚቲጌሽን ደግሞ ጽፈን አንድ ላይ እንዳይገናኙ እናረጋለን ብለን ጽፈን አንዱ ሸኝተን ሌላው እንዲገባ ነበር የምናረገው። ኢማጅን ኢትዮጵያውያን እና እሱ አሁን፣ ያ የለም አንድ ላይ ሰብስበን ነው የምናደረገው። ጋምቤላ ውስጥ ያለውን አንዳንድ አለመግባባቶች በተወሰኑ መጠን ያሉ ኦፍኮርስ፣ ሁሉም ቦታ እንዳለው ያሉ አለመግባባቶችን አንደርስታንድ ለሚያደረግ ሰው የተለያዩ እነዚህን አኝዋክ ንዌር፣ ሌሎች ሌሎች ብሔረሰቦችን አንድ ላይ ሰብስቦ ክላኖችን አንድ ላይ ሰብስቦ እንደዚህ እንትን እንዲሉ ማድረግ ትልቅ ነገር ነው። ሌላው የአምባሳደርሺፕ ስራ ነው። ልሽ መቶ ምናምን ሚሊየን የሚሆን ህዝብ ነው እና እሱን ሁሉ ሪቻውት ማድረግ አንችልም፣ ግን ደግሞ የአምባሳደርሺፕ ነው። የሰላም አምባሳደር ኤጀንት እንዲሆኑ ማድረግ ችለናል። ወጣቶች ሀርምለስ እንዲሆኑ ማድረግ ችለናል እና አይ ጋራንቲዩ በኛ በእኛ የሰላም ስልጠናዎች ያለፉ ሰዎች ጦርነት ውስጥ ምንም ኢምፓክት እንዳይኖራቸው ማድረግ ችለናል። ግጭት ውስጥ ምናም ምናም ነገር እንዳይኖራቸው ማድረግ ችለናል። ወጣት ኃይሉ ላይ የሰሩ ሀገራት ወይም ደግሞ ለወጣት ኃይሉ ትኩረት የሰጡ ሀገራት በሰላም ሲጠቀሙ እናያለን። ከዛ ደግሞ በአንፃሩ ደግሞ ወጣቶቻቸውን የረሱ ሀገራት ደግሞ ግጭት፣ አለመግባባት እና የሰላም እጦት ሲሰፍን ይታያል በተለያዩ አካባቢዎች ላይ እና ይህ ዓለም አቀፍ ተቀባይነት ያለው ሀሳብ ነው። እናንተስ እዚህ ላይ ምን ትላላችሁ? እኛ ሀገር ስፔሻል ኢትዮጵያው ሰባ ፐርሰንት ወጣት በሆነበት ፖፕሌሽኑ እንደዛ በሆነበት ሀገር ውስጥ አማራጭ የሌለው ነገር ነው ግዴታችን ነው። ቢካ ኢኮኖሚካሊ፣ ሶሻሊ፣ ፖለቲካሊ ብዙዎችን ፎርፍሮንት አድርጎ ቦታዎችን እንዲይዙ ፖዚሽን እንዲይዙ ማድረግ አማራጭ የሌለው ነገር ነው ብዬ አስባለሁ። ለምሳሌ ያው እስካሁን ኤክስፒሪየንስ ያደረግናቸው ብዙ ነገሮች ይኖራሉ። ወጣቶች ኦፍኮርስ አሁን ያለው ነገር ጥሩ ነው። ወጣቶች ኮንትሪቢዩት ለማድረግ የሚሞክሩበት የሚገኙበት፣ የሚታዩበት ቦታ ግን ገና በጣም ብዙ ይቀረዋል ብዬ አስባለሁ። ዲሲሽን የራሳቸውን ዲሲሽን ራሳቸው ሜክ እንዲያደረጉ እድሉን መፍጠር፣ ኦፖርቹኒቲውን ማመቻቸት፣ ፕላትፎርሙን መስጠት ከሁሉም ስቴክ ሆልደሮች የሚጠበቅ ነገር ይመስለኛል። ቢከዝ አንዳንዴ የራስሽን ጉዳይ እንደ ወጣት ሳውራሽ፣ እንደ ሴትም ማለት ነው የራስሽን ጉዳይ ሶሉሽን ለመስጠት ሞር የሚቀርበው ወጣቱ ለራሱ ጉዳይ ራሱ ነው ሊሆን የሚችለው። ስለዚህ በእንደዚህ አይነት ቦታዎች ላይ ፖለቲካ ፓወሮች ላይ ፓወርን መስጠት፣ ኢኮኖሚካል በሆነው አስፔክት ላይ የተለያዩ ለምሳሌ ስራ ፈጠራ ላይ ሊሆን ይችላል ወይ ሌሎችም ነገሮች ላይ ወጣቶች ቅድሚያ ወይ ደግሞ ቦታውን እንዲይዙ ማድረግ በጣም አስፈላጊ ይመስለኛል። የወጣት መብዛት የአንድ ሀገር የመለወጥ እድሏን ሊያሳዩ ከሚችሉ ፋክተሮች መካከል አንዱ ነምበር ኦፍ ዩዝ ነው። ነምበር ኦፍ ዩዝ ስልሽ ሊሰራ የሚችል ሀይል ምን ያህል ወርኪንግ ሀይል አላት የሚለው። ኢትዮጵያ ኢዝ ብሌስድ የተባረከች ነች። በዚህ ይህንን ያህል ቁጥር ያለው መስራት የሚችል እንትን አለ እና መስራት ስልሽ ከኢኮኖሚ ብቻ ሳይሆን ስለ ሰላምን መስራት የሚችል አካል አለ። እድሉ ከተሰጠው ወጣት ኦፖርቹኒቲውን ካገኘ፣ ስቴጁን ካገኘ፣ እኔ ያው እድሉን ስላገኘው አይደለ፣ ስለ ሰላም መልእክት እያስተላለፍኩ ያለሁት። እንደዛ አይነት እድሉን ካገኘ ይሄን ዴሞግራፊክ አድቫንቴጅ፣ ፖለቲካል ኢኮኖሚ የሚባል ነገር አለ። ለምሳሌ ወጣቶች ምን ያህል ፖርሽን አላቸው? ዲሲሽን ሜኪንግ ላይ ምን ያህል ፖርሽን አላቸው? ያንን ማግኘት ከቻለ ወጣት በደንብ ሾፍ ማድረግ ይችላል፣ አቅሙን በደንብ ማሳየት ይችላል ብዬ አስባለሁ። ብዙ ስራ ይቀራል። የጋራ ሀገራዊ መግባባቶች እንዲፈጠሩ አለመግባባቶች ደግሞ ወደ ግጭቶች እንዳያድጉ ወጣቶች እስከምን ድረስ ነው ኃላፊነታቸውን መወጣት ያለባቸው ትላላችሁ? የሆነ ሲዝን ያለ ከዚህ በኋላ ከሆነ አመት በኋላ ማንም ሰው ወጣት አይደለም። ስለዚህ የሚያልፍ ነገር ነው ይሄ ወርዝ ያደረጋል ወይ ብለን መጠየቅ አለብን። ምናረገውን ኤቭሪ ነገር ማለት ነው። ምክንያቱም እየሩጥን ያለነው ከጊዜ ጋር ስለሆነ ማለት ነው። ስለዚህ መግባት ያለብን ቦታ እና መግባት የሌለበትን ቦታ መለየት አለብን ብዬ አስባለሁ። እንደ ወጣት ማለት ሰላም ያስፈልጋል። የሰላም ጠቀሜታዎች ምናም እየተባለ ለወጣቶች መነገር አሁን ላይ ዳት ማች ኢምፖርታንት ነው ብዬ አላስብም። ቢኮዝ ብዙ ወጣት ይህንን አንደርስታንድ ያደርጋል ግን እንግዲህ በተለያየ መልኩ ሁሉም የራሱ የሆነ ሀሳብ ይኖረዋል፣ ፐርስናሊ ማለት ነው። እና ሰዎች ሀሳባቸውን ማውጣት አለባቸው፣ ማውራት አለባቸው ብዬ አስባለሁ፣ ዲስከስ ማድረግ አለባቸው። አዝሎንጋ ሰላማዊ በሆነ መልኩ እስከምን ድረስ ነው የሚሄደው የሚለው ጥያቄ ሆኖ ሳለ ግን፣ የተለያዩ ቅድም እንዳልኩት ፕላትፎርሞችን መመቻቸት አለባቸው፣ ወጣቱ የሚያወራበት። ይሄ ይሄ ነው ሀሳቤ፣ እንዲህ እንዲህ ነው። ቢከስ እኛ ሀገር አሁን አሁን ብቻ ያለ ነገር አይደለም። ከትውልድ ወደ ትውልድ እየተላለፈ የመጣ ብዙ ነገር አለ። ገብቷል እና ሰምሆው እኛ ወጣቶች ላይ አሁን ካልቆመ መቼም ሊቆም አይችልም ብዬ ነው የማስበው። ስለዚህ የአደሙ እንዲሁም መጀመሪያ ዲስካሽን መነጋገር አለብን። እንደዚ አይነት መድረኮች መፈጠር አለባቸው። እንደገና ደግሞ አይዲያቸው የሚሰማ ኮንስትራክቲቭ አይዲያ የሚያወሩ ሀሳባቸው ሊገዛ የሚችል ብዙ አይነት ወጣቶች አሉ እ በስራ አጋጣሚ የምናገኛቸው ቲንግ እና የሆነ ጉዳይ ሲኖር ለምሳሌ ሀገራዊ ሹ ሊሆን ይችላል። ትላልቅ ጉዳዮች ሲኖሩ እነሱስ ምን ይላሉ ተብሎ እንዲኬድ የሆነ ስትራክቸር ቢመቻች ስትራክቸር ወጣቶች ኔትወርኮች ብዙ አሉ አውቃለሁ። ኮንሰርቲያሞችም አሉ ግን የወጣ እና ፕሮባብሊ ከስቴክሆልደሮች ጋር ዳይሬክትሊ ግንኙነት ሊያደርግ የሚችል ፖሊሲን ኢንፍሉዌንስ የሚያደርጉ ወጣቶችን ለዛ አይነቶችን አሉ ግን አውትሻይን እንዲያደረጉ መድረኮች መፈታት መመቻቸት አለባቸው ብዬ አምናለሁ። እስኪ እንደው አንቺም በተወሰነ መልኩ አንስተሸዋል፣ በኢትዮጵያ የወጣቶች በሰላም ግንባታና በግጭት አፈታት ላይ ያላቸው ተሳትፎ ምን ይመስላል? እንደው በአብዛኛው ሲታይ ወጣቶች ለግጭቶች በተለያዩ አካላት ሲጋበዙ እናያለን። ወደ ክቡ ጠረጴዛ ወይም ደግሞ ወደ ድርድሩ ግን ሲጋበዙ አናይም በአብዛኛው። እናንተስ እዚህ ላይ ምን ትላላችሁ? በጣም የሚያሳዝን ነገር በጣም የሚያሳዝን ኢትዮጵያ ውስጥ እንግዲህ በባለፈው በነበረው ግጭት ጦርነት፣ ግጭት አይደለም ጦርነት በጣም ብዙ ወጣቶች ሞተዋል። አሁን ወደ ሰላም ነገን ወደ ማየት አንድ ላይ ሲመጣ የወጣቶች ኮንትሪቢዩሽን ትልቅ ይሆናል የሚል ጊቭን የሆነ ኤክስፔክቴሽን አለ መታከም እንዲኖር እንደዛ አይነት ነገር እንዲኖር ኤክስፔክት ይደረጋል። ግን በጣም ጥቂት ነው ኮንትሪቢሽን ናቸው ወጣቶች ስልሽ፣ አትሊስት እኔ ኤክስፔክት አደረጋለሁ ከዚህ ከ35 ዓመት በታች ያሉ ሰዎች ቁጭ ብለው ወጣት ስንም በአእምሮ ሰው ወጣት ከሆነ ምናም የምንለውን አይደለም። አክቹዋሊ ዩዝ የሆኑ ሰዎች ቁጭ ብለው እንደዛ እንዲያወሩ ኦፖርቹኒቲው ያስፈልጋል። ግን በጣም ሲግኒፊካንት ነው። ምናልባት አርስትም አሁን ጠቅሰዋለች፣ ቅድምም ብዬሻለሁ ጀስትስ ፎር ኦል አፕሪሺየት ማድረግ የምፈልግበት ላስታይም እንግዲህ ከነሱ ጋር የፈጠርናቸው ኮንሰርቲሞች ምኖች ምኖች እንዳሉ ሆነው ላስታይም ግን ፖስትዋር ኤሪያ ላይ የነበሩ ወጣቶች መተው ዩዝ ሊደርስ መጥተው ዲቴል እንዲነጋገሩ ስፔሱ ተፈጥሮ እና አስደናቂ የሆነ ነገር እኛም ከጠበቅነው በላይ የሆነ ነገር በወጣቶች ዘንድ ያለ ልባቸው እንዲነው ለካ ወጣቶች መጀመሪያም የሚል ነገር አይተናል። እና እንዲህ አይነት መድረክ ግን በትልቁ ያስፈልጋል። ሜጋ የሆኑ እንደዚህ አይነት ስቴጆች ያስፈልጋሉ። በሰላም ግንባታ ላይ ወጣቶች ሚናቸው አነስተኛ የሆነበት ምክንያት ምንድን ነው ትላላችሁ? መጀመሪያ ከፐርሰፕሽን ራሱ ብንጀምር ከአመለካከቱ ላይ ራሱ ወጣቱ ላይ እኛ ራሳችን ላይ መጀመሪያ ራሳችን ልንና ማለት ነው የሆነ ቦታ ሄዶ ስለዚህ ስለ ሰላም ስለሚባለው ኮንሰፕት ዲስከስ አድርጎ አውርቶ ነገሮችን ይፈታል ብሎ ያለማመን ሊሆን ይችላል። ሰው ሄጃ አውርጃውን እንትን አድርጌ ምን እኔ ኮንትሪቢዩት ምን አረጋለው ብሎ እራሱን ፐርስናሊ ሊያስብ ይችላል። እሱ አንድ ሊሆን ይችላል። ሁለተኛው ደግሞ ኦፖርቹኒቲ ላይ በቂ የሆነ ኦፖርቹኒቲ እንግዲህ እስካሁን ተሰጥቷል ብዬ እኔ አላምንም። ቢከዝ አሉ ኦፍኮርስ ኦፖርቹኒቲዎች የተለያዩ መድረኮች ምናምን ይመቻቻል። የወጣቶች ድምፅ አሁን ደግሞ በዚህኛው በኩል ብለን ልናወራባቸው የምንችላቸው አሉ። ግን በቂ ናቸው ብዬ አላምንም ሰ። በደንብ እነሱ ዴቨሎፕ መደረግ አለባቸው፣ ቀጥታ ከሚመለከታቸው አካላቶች ጋር ማለት ነው። ቀጥታ እዛ ላይ ኢንፍሉዌንስ ማድረግ ከሚችሉ አካላት ጋር ነው ቀጥታ ማውራት ያለባቸው ወጣቶች ብዬ አስባለሁ። እና እኛም እንደ ወጣት ራሳችንን ኦፍኮርስ ኮንትሪቢዩት እናደርጋለን፣ ኢንፍሉዌንስ እናደርጋለን። ሰባ ፐርሰንት ወጣት ነው እዚህ ሀገር ውስጥ ያለው። ስለዚህ የእኛ ድምፅ ካልተሰማ የማን ድምፅ ሊሰማ አይችልም ብለን መውጣት አለብን እኛም ራሳችን ኃላፊነት ወስደን ከሌላም ከዛም አካል ደግሞ ኦፖርቹኒቲው ፕሮቫይድ መደረግ አለበት። ማህበረሰቡ፣ ወጣቱ፣ መንግስት እንዲሁም ሌሎች ባለድርሻ አካላት በሰላም ግንባታ ላይ የበለጠ ተቀራርበው እንዲሰሩ ምን ይደረግ? አንዴ በእውቀቱ ግጥም አለ። እንትን ጫጩትና ጭልፊት እና ዶሮ ልጆቿን ሰብስባ ከነ ጫጩቷ ትወጣለች እና ጭልፊት ተሽከርክሮ ተሽከርክሮ ድንገት አንዱን ይዞ ሄዳል። ከዛ በቃ ትልቅ ይሽውናል ይሆናል፣ ይጮሃሉ። ዶሮዎቹ ምን ይላሉ ምናምን። በሰከንድ ኔክስት ሰከንድ ይረሳል እሱ። ከዛ አሁን ደግሞ ኖርማል ህይወታቸውን ይቀጥላሉ። ከዛ ጭልፊቱ ርቆ አይሄድም። ያንን ደግሞ እንትን ብሎ አሁንም አንዱ ሲያነሳ እንደገና እንደ አዲስ ነው የሚጀመረው። ሰስቴናብሊ ዩ ኖ ፒስ ስለሆነ ፒስ ነው የምናወራው። ዘላቂ ስለሆነ ሰላም ነው የምናወራው። ዘላቂ ሰላም ደግሞ ዲቴል የሆኑ ስራዎችን ይፈልጋል ፋውንዴሽናል የሆኑ ነገሮችን ይፈልጋል ምናምን ነገር ይፈልጋል። እና አንደኛው ይሄ የሚደረገው ነገር ግንዛቤ መስጠት ነው፣ ደጋግሞ ለማህበረሰብ መንገድ እንደ ህዝብ በሚያሳዝን ሁኔታ ለሃርደስት ዌይ ተምረናል። ለዚህ ከዚህ በኋላ ልክ እንዳሁኑ አይነት ፕላትፎርሞች ለሰዎች ደጋግሞ መንገድ በደንብ ወደ ሰብኮንሸስ ማይንዳችን እስኪመጣ ሰላም የመጀመሪያ ምርጫችን እስኪሆን ድረስ ደጋግሞ መንገድ ነው። ከዛ ሲቪል ሶሳይቲዎችን ማገዝ ሰላም ላይ የሚሰሩ እንደኛ እኔ በጣም ነው ማመስገን ምን ፈልገው ጄኒውንሊ ማመስገን እፈልጋለሁ። ጀስትስ ፎር ኦል በጣም ወደ ሰላም ኢንክላይ እንድናደረግም የነሱ ኢንፍሉዌንስ ነበረበት። ተቋማት ሊዲንግ የሆኑ ለገቨርንመንት ብቻ እየወረወርኩት አይደለም። መንግስት ይህንን ሀገር ደሃ ቤተሰብ ማስተዳደር እራሱን ይቻለ ሄዴክ ነው፣ ራስ ምታት ነው። ለመንግስት ብቻ እየወረወርኩ አይደለም። በስራ እንቅስቃሴያችሁ ከተለያዩ አካባቢ ካሉ ወጣቶች ጋር ትገናኛላችሁ። የወጣቶቹ የሰላም መሻት እስከምን ድረስ ነው እናንተ ያያችሁት? ሆነስሊ ስፒኪንግ፣ ማለት ያየነውን ነገር ሳወራሽ ማለት ነው እንዲህ በሚዲያ የምንሰማው ሰዎች ሲናገሩ ከምንሰማው እና በአካል ሄደሽ እዛ ቦታው ላይ ስተ በጣም የተለያየ ስቶሪ ነው ያለው ማለት ነው እና ማለት ኢሹዋቸው ራሱ እዚህ ጋር አሁን ሰላም ሆኖ ስለ ሰላም ብቻ በሰላም ወጥተው እየገቡ አይምሯቸው በሌላ ነገር እንዲያዝ የሚጓጉ ወጣቶች ነው ያሉት በየቦታው ማለት ነው። በሌላ ኢደር በስራ ሊሆን ይችላል። በሌሎች አክቲቪቲዎች በቃ ራሳቸውን ለማሳደግ ፊውቸራቸው ላይ ፎከስ የሚያደርጉ ናቸው አብዛኞቹ ወጣቶች፣ እኛ ዊትነስ ያደረግ ናቸው ማለት ነው። እስኪ እንደው የተለያዩ አለመግባባቶች ወይ ግጭቶች ላይ የሚሳተፉ ወጣቶች ከድርጊታቸው እንዲቆጠቡ ወይ ደግሞ ወደ ሰላም እንዲመጡ ወይም ደግሞ የንግግር ባህልን እንዲያዳብሩ የምትመክሩት ምክረስ? አላዛር፣ እኔ በህይወቴ መረጥኩ። ህይወቴ አጭር መሆኑ ሳስብ በጣም ጥቂት ጊዜ አርስት እንዳለች በተለይ ወጣትነ ጊዜ በጣም ሊሚት እንደሆነ ሳስብ ከዛ ከጀነራል ከሆነው ከህይወት ፐርፐዝ አንፃር አሰብኩና የቱጋ ልቁ የግጭቱ ፈጣሪ መሆን፣ በእኔ ምክንያት ሰዎች እንዲሞቱ በእኔ ምክንያት ትግራይ ላይ በእኔ ምክንያት አማራ ክልል በእኔ ምክንያት ኦሮሚያ በእኔ ምክንያት ቤኒሻንጉል ልሽ በጣም ብዛት እንትን ህዝብ ያለው ሁሉንም አልጠቅስም። እዛ ላይ ሰው እኔ የሆነ ቦታ በጻፍኩት ሰዎች እንዲሞቱ አልፈልግም። እግዚአብሔር ያል አዱ ሚዲያ ላይ እንግዲህ እግዚአብሔር ያል ብዬ አሰብኩኝ። እና ከሶስቱ ፖዚሽን ሌላኛው ደግሞ የግጭቱ ሰለባ ነው። ወደደም ጠላም አያገባኝም ቢልም ባይልም ተጠቂ ነው የዛ ግጭት ሶስተኛው ደግሞ ግጭቱን የሚያክመው አካል ነው። እኔ ያ ሶስተኛውን መረጥ ክፉ ሰው ከወዳጁ ይፎካከራል። ዓለም ሰፊ ነው። ከሰፊው ዓለም ጋር መፎካከር ነው። አድማስሽን ሰፊ አድርገሽ ከሰፊው ጋር መፎካከር ነው። አጠገብ ለአጠገብ የማይሆን ብሽሽቅ፣ የማይሆን ፉክክር ትቶ ከሰፊው ዓለም ጋር ዓለም የት እንዳለ ሰዎች ሲቪላይዝ ሽ ለዚህ እኔ እሱን በጣም ኢንክሬጅ አደርጋለሁ። ወጣቶች ስለ ሲቪላይዜሽን ስለ ስልጣኔ ዓለም እንዴት ነው የሰለጠነው፣ አገራት እንዴት ነው የሰለጠኑ በዛ ኦኩፓይድ ከሆነ ከተያዘ የሰው አእምሮ ግጭት እንትን ላይ ለማይረባ ጥቅም ለማግኘት ብሎ እዛ ላይ ኢንቮልቭ አያደርግም። የራሱን ክብር አንደርሳን ካደረገ የራሱን ዲግኒቲ እግዚአብሔር የሰጠው ሰው በመሆኑ ያለውን ክቡርነት ሰው ከተረዳ የማይረባ ለምን እሞታለሁ? እሺ በመጨረሻ በውይይታችን ያላነሳ ናቸው ጉዳዮች ካሉ መነሳት ያለበት እድሉ ልስጣችሁ። ይነድ የነበረውን እሳት እንጨቶቹ ወደኋላ ወደኋላ ከሳብሽ በራሱ እየቀነሰ እንጨቶቹ ወጣቶች ነበሩ በአብዛኛው ዘጠና ምናምን ፐርሰንት በጦርነት ውስጥ እየገቡ ይነዱ የነበሩ የኔ እድሜ ኩዮች ናቸው፣ እዛ በየመንገዱ ወድቀው ይሞቱት። ለዚህ አንደኛ እኔ የማስበው ነገር ተቋማት ወጣቶችን በደንብ ኮንሲደር እንዲያደርጉ ሰላም ዲስሽን ስለሆነ ገቨርንመንት ኮሚትመንት እንዲያሳይ፣ መንግስት ኮሚትመንት እንዲያሳይ ጄኒዩን ለሆነ የወጣቶች ተሳትፎ ስለ ሰላም ኮሚትመንቱን እንዲያሳይ። ከዛ ሲቪል ሶሳይቲዎች ልክ አሁን ጀስትስ ፎሮል እንዳመሰገንኩት ሰፖርት እንደ ጄኒውን የሆነ ሰፖርት አይኖ የሆነ አንድ በጣም መወደው እንትን አለ። መሰላሉ አጠገቡ ቁጭ ብሎ እንዲህ ለአንስ አይለዋል። መሰላሉን ማቀበል እየቻለ ጄኒውን የሆነ ሰፖርት ነው እና እንደዚ አይነት ሰፖርት በተለይ ሊዲንግ የሆኑ ሲቪል ሶሳይቲዎች ኦፖርቹኒቲዎችን እንዲፈጥሩ ለሌሎች ሲቪል ሶሳይቲዎች በተለይ በወጣት ለሚመራ እንደዛ መፍጠር መቻል፣ ፕራይቬት ተቋማት አትራፊ ተቋማት ምናምን የሆነ ፐርሰንት ለሀገር ሰላም ለምናምን ምናምን መመደብ ኮንሲደር ማድረግ ነገር የለም። በኢኮኖሚው በምናምኑ በኦፖርቹኒቲው ወጣቶችን ማገዝና ያ ሲሆን እንደ ማህበረሰብ ለሰላም ያለን እንትን ፋይን ይሆናል። እሺ መልካም። አላዛር ዘላለም የኢምፓወሪንግ ኔክስት ጄኔሬሽን ስራ አስኪያጅ እንዲሁም አርእስት አብይ ምክትል ስራ አስኪያጅ ለነበረን ቆይታ ከልብ አመሰግናለሁ። ክቡራን ተመልካቾቻችን ፋና ሚዲያ ኮርፖሬሽን ከጀስትስ ፎር ኦል ጋር በመተባበር በየሳምንቱ በዚሰዓት ወደ እናንተ በሚያደርሰው ስለ ፍትህ መሰናዶ በዛሬው ቆይታችን ወጣቶች በሰላም ግንባታ ያላቸውን ሚና አንስተን እንዲተወያየን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ቸርን ሰንብት።